የመስቀል ደመራ በዓል በኢትዮጵያ ካቶሊካዊት ቤተ ክርስቲያን በዚህ በአዲስ አበባ ጽዮን ማርያም ቤተ ክርስቲያን በድምቀት ተከብሯል። በበዓሉ አከባበር ስነ ስርዓት ላይ የኢትዮጵያ ካቶሊካዊት ቤተ ክርስቲያን አባቶችና የምነቱ ተከታዮችም ታድመዋል። እንደ ባልደረባችን ሪሳላው ፒዮ ዘገባ ብፁዕ አቡነ ተስፋ ሥላሴ በኢትዮጵያ ካቶሊካዊት ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ረዳት ጳጳስ በዓሉን ስናከብር መለያየትን በመተው በመዋደድና በመከባበር ሊሆን እንደሚገባ መልእክታቸውን አስተላልፈዋል። በደመራው ያውም እኛ የምናስበው የክርስቶስ ስቃይን ነው። የምናስበው ክርስቶስ መስቀል ላይ የተሰቀለው ከእኛ ጋር አንድ ለመሆን የእኛን ስቃይ ለመካፈል ነው። ስለዚህ እርስ በእርሳችን በመደጋገፍ አንዱ የአንዱን ስቃይ በመካፈል በክርስቶስ ትንሣኤ እና በመንፈስ ቅዱስ ኃይል ተመርቶ ወንድሙን እየደገፈ ወንድም ወንድሙን እህት እህትን እየደገፈች ወደፊት እንድንሄድና ስቃያችን የመጨረሻ ቃል ሳይሆን ትንሣኤም እንዳለ ከዛም በኋላ ሕይወት እንዳለ በማሰብ የምንደጋገፍበት የእግዚአብሔርን ፍቅር አስበን እርስ በእርሳችን ለመፋቀር ቃል የምንገባበት በዓል ነው። ሰላምም እንዲመጣ ፍቅር ያስፈልጋል። ስለዚህ ፍቅር እንዲበዛ ሁላችንም በጸሎት የምንጠመድበት ጊዜ ነው። በተመሳሳይ ዜና የኢትዮጵያ ካቶሊካዊት ቤተ ክርስቲያን ምእመናል መስቀል ክርስቶስ ፍቅሩን ያሳየበት በመሆኑ የደመራ በዓል አንድነታችንን የምናጎለብትበት ሊሆን ይገባል ሲሉ አስተያየታቸውን ለኢትዮጵያ ቴሌቪዥን ተናግረዋል። ባልደረባችን ሬስ አሎፒዮ አስተያየቶችን አሰባስባለች። ተከታተሉትና እንመለሳለን። መስቀል የዳንበት አንድ የሆንበት የተሳሰርንበት ነውና ትልቅ መልእክት አለው። የክርስቶስ ኢየሱስን ፍቅር የምናይበት ነው። እሱ ለእኛ እስከ መስቀል ድረስ ሄዶ ነው ፍቅሩን የገለጸው። ስለዚህ ለእኛ ለክርስቲያኖች፣ በመስቀሉ ለምናምን ሁሉ የመተሳሰብ፣ የመተዛዘን፣ የመከባበር፣ አንዱ ለአንዱ ዝቅ በማለት ትህትናን በማሳየት ልናከብረው የሚገባን በዓል ነው የመስቀል በዓል። ትልቅ በዓል ነው። እንግዲህ ትህትናን የተማርንበት ህይወትን ያገኘንበት ነው። ታላቅ ሚስጥር ነው። ኢየሱስ ክርስቶስ ራሱን የሰጠበት፣ ነፍሱን የሰጠበት ለእኛን እኛን ለማዳን ሲል የሞተበት፣ የተሰቀለበት ነው። እና የመስቀል በዓል ለእኛ እጅግ በጣም ትርጉም ያለው የዳንበት ዳግም ዳግም ህይወት ያገኘንበት በዓል ነው እና ይህን በዓል ለሚያከብሩ ለመላው ክርስቲያን እንኳን አደረሳችሁ ማለት እፈልጋለሁ። እኛ ደመራ በዓልን ስናከብር ክርስቶስ በመስቀል ላይ የተሰቀለ የሞተልንን ነገር በህይወት መኖር ምክንያቱም ክርስቶስ ራሱ በመጽሐፍ ቅዱስ እንደሚናገረው በፍቅሬ ኑሩ ስለሚል እኛ ደግሞ ሌሎችን በመወደድ የራሳችንን ብቻ ሲሆን ሌሎችን በመውደድ ምክንያቱም ራሱን የሚወድ ሰው ሌላውን ሰው ይወዳል። ስለዚህ ፍቅር ደግሞ ትልቁ ነገሩ መዋደድ ነው። ሌላ ነገር ጥላቸው የለም። ስለዚህ አንተ ከዚህን አንተ ከዚህን ምናምን ሳይሆን በአንድነት በህብረት የምናክብርበት ነው። አንድነታችንን ልናሳይ ያስፈልጋል። በመጀመሪያ እንደ ሰው፣ ቀጥሎ እንደ ኢትዮጵያዊ፣ ከዛ ባለፈ ደግሞ እንደ ክርስቲያን ህብረታችንን አንድነታችንን ልናሳይበት ያስፈልጋል። የተጠራነውም ነውም ለዛ ነው በመካከላችን ልዩነት ስለሌለ